የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ዝት ትርፍርፍ ይበለለኝ። አዱ ገነት ነኝ። ውድ ሀገሬ ልጆች ከኢትዮጵያ ውጪ ሆኜ ከሰሜን አሜሪካ በቀጥታ የምከታተላቸውና እጅግ የማደንቃቸው ሚዲያዎች አሉ ብትሉኝ የንስር ዓይንና ዱካሾ ዋናዎቹ ናቸው። እጅግ በጣም የረቀቀ ወንጀል የሚሰራበትን ነገር ፈልፍለው በማውጣት እኔ ወደር የላቸውም። እውነት ለመናገር በቃ በጣም ብዙ ስራ የሰሩ ልጆች ህይወታቸውን አሳልፈው ቤተሰቦቻቸውን አሳልፈው በጣም የሚገርም ስራ የሚሰሩ ሰዎች ናቸውና በጣም ነው ማደንቃቸው። እኔ ሀገሬ ኢትዮጵያ ላይ እንደዚህ አይነት ወንጀል አለ እንዴ ብዬ አፌን ከፍቼ እስከማይና እስከማዳምጣቸው ድረስ ነው የደረስኩት እና በጣም ነው በትናንትናው በተለቀቀው ቪዲዮ ላይ ግን እጅግ በጣም ወሽመጤን የቆረጠው ቪዲዮ ነው። መጨረሻ ላይ የሰማሁት የጥይት ድምጽ ማለት ነው አመስፍኔ መሰለኝ። አይ ቲንክ ከውስጥ የተኮሰ ይመስለኛል። ሁላችሁም ሰምታችሁታል ድምጹን። ነገር ግን አሁን ከ11 ሰዓት በፊት የንስር አይን ፔጅ ላይ እንዲህ የሚል ነገር ተለጥፎ አየሁኝ። ወደ ቤተሰቦቻችን እንደምንዋላችሁ ነገሮች ባለመመቻቸታቸው ያለውን ነገር ላሳውቃችሁ አልቻልኩም። ሁላችንም ሰላም ነን፣ አትጨነቁ። በነገው ቪዲዮ ስለተፈጠሩት ነገሮች ሁሉ እናሳውቃችኋለን ይላል። ይህ እንግዲህ መልካም ዜና ነው ለእኔ እውነት ለመናገር በጣም በጣም ተጨናንቄ የነበረ ምክንያቱም እጅግ በጣም ሲበዛ ልዑል እና ዘላለም ደፋሮች ናቸው። በዚህ ቪዲዮ ላይ ካየውት አንጻር አይቲንክ ምናልባት የጥይት መከላከያ ቬስት ለብሰው ገብተው ከሆነ አላውቅም። ነገር ግን እጅግ በጣም ትልቅ ስህተት ሰርተዋል፣ ምክንያቱም እዚህ ቦታ ላይ አሉ። አሁን ለምሳሌ በውጭ ዓለም ስናይ ስናይፐሮች እነዚህ ምንድን ነው? ስዋት የሚባል ስዋት ቲም የሚባል አለ። በጣራ ቀደው ምናምን የሚገቡ በጣም የሰለጠኑ ኮማንዶዎች አሉ። በሄሊኮፕተር ምናምን የሚመጡ እንደዚህ አይነት ነገር ቢሆን አትሊስት ይህ ሰው እያንደኛ ተስፋ ቆርጧል ወገኖቼ። ወይ ራሱን ያጠፋል፣ ወይ ልጆቹን ያጠፋቸዋል። ስለዚህ ተስፋ የቆረጠ ሰው ላይ እንደዚህ ትንሽ አግባብ አይደለም። ኦፍኮርስ፣ በጣም እገነዘባቸዋለሁ። የለፉበት ነው። ይህን ሰውዬ እጃቸው እንዲገባ ጓጉተዋል። ነገር ግን ትንሽ ስህተት የተፈጠረ ይመስለኛል እዚህ ጋ። ለማንኛውም አሁን ምስሮች የለቀቁትን ጽሁፍ ሳነብ ትንሽ ተረጋግቻለሁ። ለማንኛውም ቪዲዮቸውን እንጠብቃለን። እንኳን እግዚአብሔር ብቻ ምንም ነገር አይንካችሁ። እንኳን ሰላም አተረፋችሁ ብቻ እናንተ ፊት ለፊት ቀርባችሁ ድምጻችሁን እስከማድረስ ተጨንቀናል። ብዙዎቻችን እኔ ከሀገር ውጭ ሆነን የምናያችሁ የምንከታተላችሁ ብዙ ሰዎች አሉ። በጣም የምንወዳችሁ እጅግ በጣም የምታስገርም። በተለይ እኔ የእውነቴን ነው የምላችሁ። ሙሉ ቪዲዮቻችሁን አንድም ቀን ሚስ አድርጌ አላውቅም። በተለይ በመስፍን ጉዳይ ላይ እና ሰላማችሁ ብዝት ይበልልኝ። እግዚአብሔር እንኳን ብቻ አተረፋችሁ። የእውነት በቃሉ ምን እንደምላችሁ አለ ምን ዝምሉ ቁጭ ብዬ ያደርኩት መጀመሪያ ላይ ገብቼ ማዳምጣችሁ ነው የነበርኩኝና ይህንን ነገር ሳይ በጣም አዝኜ ነበር። ብቻ እንኳን ሰላማችሁ ይብዛልኝ፣ እንኳን ደህና ሆናችሁ ልኝ መጣችሁ። ደሞ ይሄንን ነገር እስክትነግሩን ድረስ በአካል በጉጉት እየጠበኳችሁ ነው። አዱ ገነት ነኝ። ላቭ ዩ ጋይስ። ሰላማችሁ ይብዛልኝ።